አሰላሙ አለይኩም ወረህመቱላሂ ወበረካቱህ እድን ተከበራችሁ ቤተሰቦች እንዴት ናቸው ማ ናቸ ሰላማችሁ ይብዛ ሰላም ባላችሁበት ሰላማችሁ ብዝዝት በልልኝ ላይክ ሼር ሰብስክራይብ በማድረግ አበረታቱኝ አዲሶች ሰብስክራይብ አርኩም ሰብስክራይብ ደግ ማለት ነው ነበር ቤተሰቦች ላይክ ሼር በማድረግ እንተባበር ማለት ነው እንግዲህ ዛሬ የመጣሁት እንደዚህ የሚያምር ሰላጣ አሰራር ነው ማለት ነው። ግን ላይክ በደንብ ካላገኘ ቪዲዮ አልሰራም ብዬ ያለው ቪዲዮ እንዲሰራ ገፋፉኝ ማለት ነው። ቪዲዮ እንዲሰራ አበረታቱኝ። ሲወዳችሁ ደግሞ የምትገቡ ሁሉ ላይክ ለምንድን ነው ማታረጉ? በቃ እኔ ላይክ በሕልሜም ላይክ ላይክ ሊባል እንዲ፣ ለምንድን ነው ላይክ ማታረጉ ማለት ነው። ውድ የሚወዳችሁ የሚያከብራችሁ የሀገሬ ልጆች እንግዲህ ወጥቶ ከመቅረት አላህ ይጠብቀን። ያሰባችሁ ተሳክቶ እንግዲህ ሀጃችሁ ወጥቶ ለሀገራችሁ ያብቃችሁ። ባሰባችሁ ጊዜ እንሻአላ ልትመጡ ማሰባችሁ ሀገሩም አላችሁ ተሳክቶላችሁ ለመምጣት ያብቃችሁ። ቆይ እላለሁ እንግዲህ ዛሬ እንደዚህ የሚያምር ሰላጣ ሰርቻለሁ። ላይክ አርጉኝ፣ ላይክ አርጉኝ፣ ላይክ አርጉኝ ማለት ነው። እንግዲህ ሰላጣው እኔ ያልገባሁም እንጂ ብዙ ነገር ጨምሬያለሁ። ወይኔ ሲጨምር ታያላችሁ። አብራችን ቆዩ ማለት ነው፣ እስከ መጨረሻ ማለት ነው። ውድ ቤተሰብ የሚወዳቸው የሚያከብራቸው ማለት ነው። እንግዲህ ህቅርታ ቤተሰብ ህቅርታ ብያለው። እንግዲህ እንደዚህ የሚያምር ሰላጣ ሰርች አለው ማለት ነው። ግባቱን ለይ አንዳንዱ እንድንገራችሁ ማለት ነው ስራውት ከታች እንግዲህ ካስ አለው ከታች ማለት ነው። ቲማቲም አለው ማለት ነው። እንግዲህ ከዛ በኋላ ደግሞ ይሄ ጥቅል ጎመን ቀዩ አለ፣ ነጭ አለ ማለት ነው። ካሮት አለ፣ ቲማቲም አለ ማለት ነው። ያዘጋጀው ሶስት ደግሞ አናግራችኋለሁ ማለት ነው። እንግዲህ ሌሙን አለ ዘይተ ዘይቱን አለ ጨዋለ። በቃ እንደዛ አርግ ያዘጋጀች ያለው ማለት ነው። አብራችን ቆዩ፣ ላይክ አርጉ ማለት ነው። ተውተው ቲቪት አይወጥራችሁ ደው ተውተው እኛ ኮ ከሰው ወንጀል ነጻ እንድንሆን ቪዲዮ ልንሰራ ከፋፉን ማለት ነው። ቪዲዮችን ላይክ ሼር ሰብስክራይ በማድረግ አበረታቱን ማለት ነው። የሰው ስም እየጠራን እንደዚህ በህልማችንም የሰው ስም እንድንጠራ አታርጉን ማለት ነው። ቪዲዮ እንድንሰራ አበረታቱን ወዳቸዋለሁ ማለት ነው። ውድ ቤተሰቦች እንዲሁም ቀለል ያለ የሰላጣ አሰራር ነው ማለት ነው። ከበድ አድርጌ አይደለም የሰራሁት ባለ ነገር ቀለል ቀለል አድርጌ ማለት ነው። እንደዚህ በቃ በደረጃ ደረጃ አስቀምጣችሁ ያዘጋጃችሁን ሱሱን ካላይ ፍስስ ብቻ ጨው ሁለሁሉም ጋር እንዲደርሳላችሁ በዘይት ዘይቶንና በሌሙን ውሃ አታ በደንብ አርጋችሁ ታደባልቁታላችሁ ከዛ ካላይ ብቻ ፍስስ ፍስስ ከፈለጋችሁ በማጣራ ነገር ይዛቸው እንደዚህ እንደዚህ ብታዞሩ በቃ የተመረጠ ነው ማለት ነው። ቆንጆ ሰላጣ ከለሩ ሳይበላሽ ቅርጹ ሳይበላሽ ይበላል ማለት ነው። የሚታነሱበት እንትን ምንድነው መቆንጠጫ ነገር ካዘጋጃችሁ ሰላጣችሁ ምንም ሳይሆን፣ ድጋሚ መክሰስም ልብላ ብትሉ፣ እራትም ልብላ ብትሉ በእንደዚህ አይነት ካዘጋጃችሁ ምንም ነገር አይበላሹም። እስቲ ሰርታችሁ ሞክሩ ማለት ነው። እውነት ለመናገር አንዳንድ ሰው ሰላጣ ይሰራና ድብልቅልቅ አርጎ ወደውም ይሞታል ማለት ነው። አንድ ጊዜ ከተበላ ዞሮ ብላቸው አታዩትም። ልብ በሉ ሰላጣ ማለት ነው። እኛ ቤት ግን በየአይነቱ ያሳያቸዋለሁ ሰላጣ የሰላጣ አይነት ነው የምንሰራው ማለት ነው። ለምንድነው እንደዚህ ማረገው? አይበላሽም ድጋሚ ሲበላ አይበላሽም ማለት ነው። ቀስ ተብሎ ይነሳል ማለት ነው። ዋና ደግሞ እኩል እንዲጣፍጥ የሚያረገው ያስተካከላችሁ ያላችሁን ሱስ ካስተካከላችሁ በኋላ የምትጨምሩበት ጨውም ሆነ ዘይት፣ ዘይቶን ካስተካከላችሁ በኋላ በዙሪያው በቃ ሀገራችን የለም ቅቤ ስንጨምር በጎመን ቅቤ እንደምንጨምር አድርገን ዝርር አድርገን እንጨምራለን ማለት ነው። ስለዚህ የሰላጣችን ውብ ያማረ ሰላጣችን ጨርሰን እስከምንበላው ድረስ አይጨማለቅም፣ አይበላሽም ማለት ነው። ለዛ ነው አንደዚ የሚያረጋው ማለት ነው። ለሌላ ነገር ወይም ሊያምርልኝ ወይም ቪዲዮ ሊሰራ አይደለም። ቪዲዮ አልሰራም፣ ብዙም ጊዜ በምግብ አልሰራም። ምግብ ሲሰራ ነው ከእንቅልፍ የተነስች ምግብ መስራት መስራት መስራት መስራት ነው ማለት ነው። በቃ እኔ ስራዬ ኩሽና ነው ማለት ነው። ከኩሽና አውጣሽ በሉኝ እንግዲህ አንቺንም መዳም አደርግሽ በሉኝ እንግዲህ መዳም የምትሆኝበት ጊዜ ቅርባ አድርገሽ በሉኝ። እኔም ለእናንተ ዱአ አርጋለው እናንተም ለእኔ ዱአ አርጉ ማለት ነው። እውነት ለመናገር አርጉ ሊቀበል አላ ስብን ወተላ ዝቅጅ ነው ማለት ነው። ጥሩ አቤት ላቸዋለው ብለዋል እንሻላ ዶሃር ኮሎኝ ማለት ነው። እንደዚህ የሚያሳምረው እንደዚህ በቅርጽ የሚያረገው ሲበላ ከተበላ በኋላ እንዳይጣን ነው፣ አይበላሸው ሰላጣ ጭልቅልቅ ብሎ መጣል የለም ጭርስ። ሰርጋችን የምትበሉ ማለት ነው። ሰላማችሁ ባላችሁበት ይብዛልኝ። ሰላም ለሀገራችን ተመኘ፣ ዘወትር ምኞቴ ነው ማለት ነው። ቪዲዮ እስከ መጨረሻ ካያችሁ የሚከታተፈው ምን አርገው አስገብቻለሁ ይመስለኛል የእኔ እኔ ነገር አይታወቅም አይታወቅም እንግዲህ ይቅርታ ሌላ አስገባም ላላ አስገባም ይችላል በቃ ይሄ ነው ማለት ነው ለምን አንደኛው ላይ ማነው ላይክ የሚያደርግልኝ ማነው ማበረታተኝ እንደዚህ የሚደክሙት ሎና ከጀምራችሁ ተዋል ብዙ ጊዜ ልቡ በሉ ማለት ነው እኔ ቪዲዮ ወይም አስገባዋለሁ ወይም ማህል አስገባውን ወይም አጭር ነው ወይም ባዶ ነው። በቃም እንደዚህ ነው ማለት ነው። ጥሩ ቪዲዮ እንዲሰራ ከፈለጋቸው አበረታቶኝ ይሄታችሁ ሌላ ነኝ እንግዲህ ቻና ያጠቅ አይደለም በዳደ ሄደ ነው። አልቆምም ብሏል አልራመድም ብሏል። አራምዱት እስቲ ተንቀሳቅሱት ማለት ነው። ቤት ጎረላችሁ ሁሉ ሰላማችሁ ያብዛል። ቤት ጎረላችሁ ሁሉ ላይክ ሳታረጉ ከወጣችሁ እንግዲህ ሆዳችሁ ይበጥ ድንግላታች እውነት ለመናገር በጣም ነው። ላይክ የማያርጉኝ ሰዎች ያናዱኛል። ማለት ላይክ አርጉኝ፣ ሼር አድርጉልኝ፣ ሰብስክራ አድርጉኝ። ሁላችሁም ቤተ ጎራ እያላቸው ሁሉ ቤታችሁ ከየራ መትረዴት እዝነት በረከት የግባ ማለት ነው። ቤቴን የምትገቡ ሁሉ እውነት ለመናገር ሰላማችሁ ባላችሁ በዝት ይበልልኝ። አሰላሙ አሌይኩም ወረህመቱላህ ወበረካቱ።